ስሜ ሙባረከ ዲር ይባላል። የመጣሁት ደግሞ ከደቡብ ከስልቴ ዞን የሚባል ቦታ ነው ከረንፎሮ ወረዳ ነው የመጣሁት። ብዙዎች የፈለጉ ደግሞ መውጣት እየፈለጉ በቃ መውጣት መሳካላቸው ሰዎች አሉ። አንዱን በአንዱ እየፈራ ያለ ማለት ነው። አሁን ለምሳሌ አንዱን ብላ እሱ እሱ ብዙ ሰዎች ምንም ነገር የለውም። እኛ አማራ እንትን ሕዝቡን ለመዝረፍ እና እንትን ለማለት ነው። እንትን የሚለው የተሰባሰቡ ሕዝቡን ይሰርፋል። ሴቶችን ይዘው ይደፍራል። አሁንም ደግሞ በቃ መንገድ ላይ ቀረጥ ያዝቆርጣል። ዝም ብሎ ነው። ከሄዳችሁ ደግሞ አጋጣሚ ተሳስታችሁ እንትን ከከዳችሁ አሁን ከመጣ በኋላ ሴፋኖን አቀባበል እንዴት አገኘ? አሁን ጥሩ ነው፣ በጣም ደስ ይላል። አቀባበላችሁ በቃ እኔ ይሄ የያዙት ነው። ካነገ በጣም ምርጥ ነው። ይሄ በጣም ወደ እኮ እንትን ይሄ የእግዬ ከሆነ በጣም ደስ ባለኝ። ግን አቶም ደግሞ ቢትመጡ የወደኑን እንጎና ይንከባከቡኝ፣ በጣም ተንከባከቡኝ። ያው ገና እንግዲህ በቃ ፈያ ሆነ። ናቋ እያለ የሚው ይባላለሁ። የዚሁ የድምብጫ ዙሪያ ወረዳ ሚሊሻ ነበር ሆኝ እና ሚሊሻ ሆኜ የእናት ሀገር ጥሪ አክብሬ መጥቼ እንደ ማናቸውን ሚሊሻ እያገለገሉ ባለሁበት አጋጣሚ፣ እንደዚሁ አኖ ትግል ሲጀምር በአጋጣሚ ህመም ታሜ ነበረ እና መሳሪያን የተጥቅ መሳሪያን ለአኖ አባል ያው አገልግሎት ሰጥቼ መቆየቴ ይታወቃል። ነገር ግን ይህንን ስለሰሙ የቀድሞ ጓደኞች፣ የብልጽግና መልእክት ተላላኪዎች ከቤቴ ቤቴ ተተቀመጥኩበት ተተኛሁበት ጊዜ ከንጋቱ አስር ሰዓት ላይ መጠው ከቤት ቤተሰቤን ሁሉ አሸብረው እኔን ያው በግድያ ሙከራ በማድረግ ወሰዱኝና ከክረምት 3 እስከ መስከረም አስራ ዘጠኝ ድረስ ያው በነሱ ካምፕ ውስጥ አጭር ስልጠና ትወስዳለህ ተብዬ ቆይቻለሁ እና አጭር ስልጠና ወስጄ በአንዳንድ ኢንፎርሜሽን ወደ ሌላ ቦታ ዝውውር ይተጫናለህ ተብዬ ስለሰማሁ ከምሽግ ቦታ ላይ ታደረጉበት ከጥበቃ ተዋርድያ ያው ራሴን አቅልዬ ሕይወቴን ታድጌ ከዚህ ከእናንተ ጋር ተቀላቅያ። እዛ ከገባ በኋላ የፖለቲካ ትምህርቶች ይሰጡ ነበረ ይሰጡ ነበር። አስታውስ ንገረን፣ ምን ዓይነት ፖለቲካ ነው? ፋኖ ራሱን የቻለ አይደለም፣ ተላላኪ ነው። የኤርትራ ተላላኪ እና የግብፅ የምዕራባውያን ተላላኪ ናቸው። ከወነግ ሸኒ ጋርም ሸር ያደርጋሉ። አቋም የላቸውም። አገልግሎታቸው የእነሱ ማሸበር ነው፣ ሀገር አይመሩም የሚል ፖለቲካ ትርኢት ይሰጥ ነበር። አባት ነው ተዘናግታችሁ እነዚህ ሰዎች ተዘናግታችሁ እንደኔ አይነት ፈተና እንዳይገጥማት ከአሁን በኋላ ይዘው እንዲህ በቀላሉ የሚለቁ አይመስለኝም። ያው ከኔ ላይ መረዳት ይቻላል። አቅም የለውም ትጥቁ ስለሌለ እሱን ወስደን በቃ የምንፈልገውን ተልኮ እናስፈጽመዋለን ብሎ አታለው ነው። ግን እንደዚህ አይነት ፈተና ደርሶብኝ የነበረ እግዚአብሔር የተመሰገነ ይሁን። መልእክቴን የማስተላለፍ ማናቸውም የእኛ አባል የሆነ ሚሊሻ ፊቱን ወደ ፋኖ ዝሮ አብ ትግል እንዲያካይድ ነው። አመስግናለሁ። እንደግደመቀ ይባላለሁ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ከተማ ቴዎድሮስ የጌታ የፍታዩ ስድስተኛ ክፍለ ጦር የኢንጂነር ክበር ተመስገን ብርጌድ ሰብሳቢ። ያው በብርጌዳችን መቼም የማያቋርጥ ሁሌም ቀን በቀን ሲመላለስ የሚውል ወደ ብርጌዳችን እየተቀላቀለ ያለ የአብይ አህመድ ሰራዊት አለ። ከዚያ መካከል እነዚህ ሁለት ጓዶች ዛሬ ላይ የስርዓቱን ስርዓት አልበኝነት የስርዓቱን ከንቱነት በመረዳት ዛሬ ወደ ህዝባቸው የተቀላቀሉበት አጋጣሚ ነው ያለው። ምናልባት ከዚህ ጋር የዥ የምናገረው ስርዓቱ ሞቱ የተገነዘ የገነዝ ነው ስርዓት ነው ሞቱ የተቀበረ ስርዓት ነው። ከዚህ በኋላ ምንም አይነት ለውጥ ማምጣት የማይችል ምላሱ ብቻ የቀረበት ስርዓት ነው፣ የአብይ አህመድ ስርዓት። አብይ አህመድ ከዚህ በኋላ ምናልባት ዛሬ እንገዛገዛለን እንጂ እኛን ወደኋላ መመለስ አይችልም። አንደኛ እኛ ትናንትና ከሁለት ከሶስት መሳሪያ በሺ የሚቆጠር መሳሪያዎችን ማርከን ታጥቀናል። ከሱ ሲቀጥል በቲም በጋንታ ስንደራጅ ማቆም ያልቻለ ስርዓት ዛሬ በኮርና በክፍለ ጦር በዚህ እየተደራጀን ፍጹም ያቆምን አይችልም። በፍፁም ከሱ መካከል ከየቡና ቤቱ ከየጫት ቤቱ እንዲሁ ከየቤታቸው እያፈነ የሚወስዳቸው ያ ኢትዮጵያ የድሃ ልጆች የኢትዮጵያ እናቶች የድሃ ልጆች እነሱም የፈለገው ቢያፍናቸውም የራሳቸውን ሲስተም እየተጠቀሙ ቀንም ሌትም እያሉ ያው ወደ ተቋማችን እየተቀላቀሉ ነው ያሉት በሚገርም ሁኔታ። እኛ ብርጌድ ላይ ሰሞን እንኳን ከአምስት የበለጠ የስርዓት በሁለት በሶስት ቀን ውስጥ ከአምስት የበለጠ የስርዓቱ አገልጋይ ወደ እኛ መጥቷል። ከውስጥ የሚወጣውን መረጃ እንግዲህ እያንዳንዳችን የኢትዮጵያ ሕዝብ ሊያውቅ ይገባል። እነዚህ ልጆች ከፊትም ከኋላ ማፈሙዝ ሆኖባቸው የኢትዮጵያ መከላከያ ሠራዊት የሚባለው ዛሬ ታፍኖ እንጂ በድርጅቱ አምኖ በስርዓቱ አምኖ ኢትዮጵያን ለማዳን አይደለም እየታገለ ያለ ከስርዓቱ ጋር ዛሬ አብሮ ቆሞ ያለ ግዴታ ሆኖበት ወደ እኛ እንዳይመጣ እኛን ስጋት ወደ ከዛ እንዳይወጣ ራሱ ስራቱ ስጋት ሆኖበት ነገር ግን ኦነው ታው ማን ነው እያለ በአፈሙዝ ማለት እንኳን አዙሮ እየተኮሰ ወደ ስራቱ እየተኮሰ ወደኛ እየመጣ ወደ ታላቁ ህዝብ እየተቀላቀለ ነው ያለው። አሁንም ቢሆን ይሄ ነገር መጠናከር አለበት። ስራቱ ለየትኛውም ብሄር ብሄረሰብ የሚጠቅም አይደለም። እኔ ሁሌም እየተናገርኩ ነው። አሁንም ደግሞ ለየትኛውም ብሄር ብሄረሰብ የሚጠቅም አይደለም። ትናንትና ኦነግ እያለ የኦሮሚያን ህዝብ ሲጨፈጭፍ ነበር። የትግራይን ህዝብ ህዋት እያለ ወራር እያለ ሲጨፈጭፍ ነበር ራሱ የሆነ ችግር ቢኖርባቸውም የራሳቸው ባለመስማማት ሲጨፈጭፍና ሲያስጨፈጭፍ ነበር ዛሬ አማራ ገብቷል ነገ ደግሞ ደቡብ ገብቶ የደቡብ ህዝብ ዘው በዛ ያበላለዋል አብይ አህመድ ማለት ምድራዊ ሰይጣን የተላከብን የዘመኑ ሰይጣን ስለሆነ ብሔርን ከብሔር ሃይማኖትን ከሃይማኖት ማንነትን ከማንነት እያጋጨ ኢትዮጵያ ሰላም እንዳታደር የሚሰራ አልቃይዳ ቡድን የሚመራ የአልቃይዳ ቡድን መሪ እምነት የለሽ ኢትዮጵያን የሰይጣን መናገሻ ማድረግ የሚፈልግ የዘመኑ ሰይጣን ነው። በግልጽ ለመናገር በዘመናችን የመጣ ሰይጣን ነው። ከዛ አንጻር ሌሎች ወንድሞችም ኑ ወደ ህዝባችሁ ተቀላቀሉ። ታሪክ ያለው ሞት ሙቱ። ተልካሻ ሞት አትሙቱ። ተልካሻ ሞት መሞት የለባችሁ። በቃ ወደ ህዝባችሁ ተቀላቀሉ። ለህዝባችሁ ታገሉ። ለእውነት ሙቱ። ከእምነት እስከ ማንነት ሊያሳጣን የመጣን ወንበዴ ቡድን በጋራ መመከት አለብን። ለማንም አይበጅም። አዎ ደግሜ እናገራለሁ፣ ስርዓቱ ለማንም አይበጅም። ስርዓቱን ተጋግዘን ሁሉም ኢትዮጵያዊ ዜጋ ተጋግዞ አሽቀንጥሮ መጣል አለበት። የስርዓቱ አገልጋይ የሆናችሁ ወንድሞችም በእነሱ የውሸት ፖለቲካ እየተጠመቃችሁ ዛሬ የስርዓቱ አገልጋይ የሆናችሁ ቀጥብላችሁ ወደ ህዝባችሁ ተቀላቀሉ። በድጋሚ የምናገር ይህንን ነው። ወንድሞችም እንኳን በሰላም መጣችሁ። ከዛ ተልካሻና ቆሻሻ ስርዓት ተላቃችሁ ወደዚህ እንኳን መጣችሁ። ሻለቃ ይርሳው ደምስ እባላለሁ። ሁሌም ያው እነዚህ የኢትዮጵያ ህብረ ብሔሮች ይሄ የስርዓቱ መንግስት እንዳሰቃያቸው ገዥው መንግስት ወይን ብልጽግና እንዳሰቃያቸው ስላወቁ እንደምትዩዋቸው በየጊዜው ወደዚህ ብርጌድ እየከዱ ይመጣሉ። ስለዚህ እኛም እየከዱ ሲመጡ ትናንትናም ስናስተላልፈው ነበረው፣ ከትናንትና ወዲያም ስናስተላልፈው የነበረው፣ አምናም ታች አምናም ስናስተላልፈው የነበረው እያያችሁ ነው ሲመጡ እንደዚህ እንዳቢ ወይም እንደ ብልጽግና መንግስት የተለያየ የፖለቲካ ጽንፍ ሳይሆን የምንሰጣቸው በወንድምነት ተቀብለን ኢትዮጵያን ነገ ተነገ ወዲያ በኩልነት እንደምንገነባት እያስተማርነ እነዚህን ወንድሞቻችንን ካልያዝነ ሀገር ልንገነባ ስለማንችል በፀጋ ነው የምንቀበላቸው። ይህም ብቻ አይደለም፣ ይዘውት ለሚመጡት መሳሪያ አገር ቤት ተገቡ በኋላ የጊዜው እንዳይራቡ እንዳይጠሙ፣ ወይም ደግሞ ለትራንስፖርት እንዲሆናቸው ድርጅቱ በተመነው ልክ እየከፈልን ምንም ሳይንገላቱ አገር ቤት ነው የምንለካቸው። እዚህም እንደምታዩት ከዚህ ከአማራ ፋኖ ጋር ሁኜ የነን አሸባሪ መንግስት እንገጥማለን ካሉ ከእናንተ ጋር ሆነን እንዋጋለን ካሉ አብረውን አሰልፈን ያለን ዛሬም አሉ። ከደቡብ አካባቢ ከኛ ጋር ተሰልፈው ድሽቃ ላይ ተቀምጠው አብረውን ታማራ ፋኑ ጋር ሆነው ጠላትን የሚመቱ አሉ። ሌሎችም የግል ስራ የሚሰሩ አሉ። መኪና ላይ ለምሳሌ የመኪና ረዳት ሆነው ለምደው ዛሬ ወደ ሹፌርነት ተቀይረው እየሰሩ ነው። ይህ ውሸት አይደለም። ስለዚህ ሌሎችንም በዚህ ልክ ነው የምንቀበላቸው። በመሰረቱ በዓላማው ዓላማው በዓላማው የማያምንም ወታደር እሺ ገንዘብ ይከፈል ገንዘቡ አያቆመው። በዓላማው የሚያምን ወታደር ደግሞ አይደለም ገንዘብ ተከፍሎት፣ ገንዘብ ባይከፈለውም ሞትን ተቀብሎ ነፃነት ነውና የሚፈልግ በዚያ ልክ ነው የሚታገለው። ፋኖ እንደምታዩት በድሩ በገደሉ የሚከራተተው የሚሰቃየው ፔሮል የለው ደሞዝ ተተክሎለት ፔሮል ተተክሎለት ደሞዝ የለው። ስለዚህ ለነፃነቱ ብሎ ነው እየተዋደቀ ያለው። ስለዚህ ምንድነው የሚለው የአሸባሪ መንግስት፣ አይፋኑ እንደዚህ ያደርጋል እንደዚህ ያደርጋል፣ እንደዚህ ነው እንደዚህ ነው። በጣም ያሳዝነኛል። በደሞዝ ደልሎ በገንዘብ ደልሎ ሊያዋጋ ኢትዮጵያን ሊያፈርስ እሱ ሲለፋ የዋለ እኛ ግን የነጻነት ታጋይነን ብለን በዱሩ በገደሉ እየተራብን እየተጠማን ነው እየታገልን ያለው። ስለዚህ በዚህ አጋጣሚ ምልክቴን የማስተላልፈው የአማራ ያማራፋኑ አመራሮች። ልጆቻችን፣ ወንድሞቻችን፣ አባቶቻችን አንድ ሆናችሁ በባካ አታግሉን እንታገል። በተለያየ ነገር በትንሽ ነገር መከፋፈል፣ ቂም በቀል መያያዝ፣ ወይም ደግሞ አንዱን አንዱ መኮንን አያስፈልግምና፣ አንድ ሁኑልን። ከዚያ በተረፈ በዚህ አጋጣሚ የማመሰግነው ጀግኖች እነ ምሬ ወዳጆ ሌሎችም እናንተን መሰል ጀግኖች በስም ጠቅሼ ስለማልፈልግ ነው። ሰሞኑን በሰራችሁ ተጋድሎ ባደረጋችሁ ድል የአማራ ሕዝብ ትልቅ ትልቅ ክብርና ምስጋና ሰጥቷቸዋል። ከዚህ በተረፈ ደግሞ ትልቅ ክብርና ምስጋና እንድናገኝ አሁንም ቢሆን ከዚህ በበለጠ የራሳችን ስትራቴጂና የውትድርና ንድፈ ሐሳቦችን ነድፈን እጅ ላይ ከይዘን ይሄንን ጠላት በዘንድሮ ዓመት እስከ መጨረሻው ደምስሰን ኢትዮጵያን ነጻ ማውጣት አለብን። ከዚህ በተረፈ አትጠራጠሩ፣ የአማራ እናቶች ወይም ደግሞ የኢትዮጵያ ህዝቦች አትጠራጠሩ፣ አማራ ኢትዮጵያን በቅርብ ቀን ነጻ እናወጣታለን። ስለዚህ እኛ የምንታገለው ለአማራ ህዝብ ብቻ አይደለም፣ ለተከፋው የኢትዮጵያ ህብረ ብሔርና ህዝብ ብሎም ለሚሞተው፣ ለሚጨፈጨፈው፣ በቅድሚያ ለሚሰቃየው እናቶች፣ እህቶቻችን፣ ወንድሞቻችን ለአማራ ህዝብ ነውና እኛ የቆምነው፣ የሞት ሰኔላችንን ጠቅለን ገንዘብ ሳንል ጥቅም ሳንል ግንባር ቀደም ሁነን እንዋደቃለንና ድል ለኢትዮጵያ ህዝብ